ጤና ስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። በትላንትናው ዕለት ህወሓት መንግስትን በመውቀስ መግለጫ አውጥቷል። የፌዴራል መንግስት የፕሪቶሪያን ስምምነት እየጣሰ የትግራይን ህዝብ እያጋጨ ነው ሲል ህወሓት ክሱን አቅርቧል። የህግ የበላይነት መከበር አጠያያቂ አይደለም። የትግራይ ህዝብ ለሁሉም የፖለቲካ አመለካከት እኩል ነው። ስለሆነም ህወሓት በህዝባችን አገራዊ ጉዳዮች ላይ የጋራ መግባባት ለመፍጠር ከሁሉም አካላት ጋር ተቀራርቦ ለመስራት ተዘጋጅቷል። በቀጣይም ሰላማዊ የፖለቲካ ትክል አጠናክሮ ይቀጥላል ይላል መግለጫው። የትግራይ ጊዜያዊ አስተዳደር ባለፉት ሁለት ዓመታት በህዝብ ኮንፈረንስ የተሰጠውን ተልእኮ በአግባቡ መወጣት አልቻለም። የኋላ ታሪክ እንዳለን ይታወቃል። ስለሆነም የህወሓት ማዕከላዊ ኮሚቴ የህዝቡን ስቃይ ለመቀነስ ሁሉም እርብርብ እንዲደረግ ወስኗል። የትግራይ ክልል ጊዜያዊ አስተዳደር ሙሉ በሙሉ በመዋቅሩ የተጣለበትን ኃላፊነትና ተግባር በአግባቡ እንዲወጣ በአገር ውስጥና በውጭ የምትገኙ አመራሮችን፣ አባሎቻችንን፣ ህዝባችን የተቻለውን ሁሉ እንዲያደርግ ጥሪያችንን እናቀርባለን ይላል ህወሓት ትላንት ባወጣው መግለጫ። ያም ሆኖ ህወሓት አሁንም ሙሉ እምነትና ሰላም ሊረጋገጥና ወደ ልማት እንዲሁም ዲሞክራሲያዊ ስርዓት ግንባታ መሸጋገር የሚቻለው የፕሪቶሪያ የሰላም ሂደት በትክክል ተግባራዊ ሲደረግ ብቻ እንደሆነም በጽኑ ያምናል። ህወሓት ከኢትዮጵያ መንግስት ጋር የሚያገናኘን ብቸኛው ገመድ የፕሪቶሪያው ስምምነት ነው ብሎ ያምናል። ህወሓት እንደ ፈራሚና ተደራዳሪ በስምምነቱ መሰረት ዘላቂ ሰላምን ለማስፈን በሚደረገው ጥረት የሚፈለገውን ሁሉ ለማድረግ ዝግጁ ነው። የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ የትግራይን ህዝብ እያጋጨ ነው። የህወሓት ማዕከላዊ ኮሚቴ ይህ አካሄድ መሻሻል አለበት ብሎ ያምናል እናም ሁለት ፈራሚዎች በፖለቲካ ውይይትና በስምምነት የፕሪቶሪያን ስምምነት ለማክበር በጋራ መስራት አለባቸው። ፈቃደኝነቱንም እንደ ሁል ጊዜው ይገልጻል፣ ህወሓት ይላል። የፕሪቶሪያው ስምምነት በትክክል ተግባራዊ እንዲሆን የኢትዮጵያ መንግስትና ህዝብ፣ ዓለም አቀፉ ማኅበረሰብና ሌሎች ባለድርሻ አካላት ኃላፊነታቸውን እንዲወጡ እንጠይቃለን ሲል ህወሓት ባወጣው መግለጫ አስታውቋል። ጨለማን ተገን በማድረግ የተፈጸመውን የማፍረስ ድርጊት በጽኑ እናወግዛለን አለ የእስልምና ጉዳዮች ጠቅላይ ምክር ቤት። በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወረዳ 10 በሚገኘው የተባረክ መስጂድ አጥር በሌሊት እንዲፈርስ የተደረገበትን ድርጊት በጽኑ እንደሚያወግዝ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ጠቅላይ ምክር ቤቱ ከ1967 ዓ ም ጀምሮ ለ50 ዓመታት መንፈሳዊ አገልግሎት እየሰጠ ባለው ተባረክ መስጅድ ላይ ከህጋዊ አሰራር ውጭ የተፈጸመውን የማፍረስ ድርጊት በጽኑ እናወግዛለን ብሏል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛው ምክር ቤት ከሚመለከታቸው የመንግስት አካላት ጋር በመነጋገር በህጋዊ መንገድ የመስጂዱ ቅጥር እንዲታጠር ቢያደርግም ትናንት ሌሊት ጨለማን ተገን በማድረግ ከመንግስት የስራ ሰዓት ውጪ እንዲፈርስ መደረጉ ጠቅላይ ምክር ቤቱን እንዳሳዘነ ገልጿል። ይህን ተግባር የፈጸሙ አካላት በሕግ አግባብ እንዲጠየቁና መስጅዱ የደረሰበትን ኪሳራ ተሸፍኖ ድጋሚ እንዲታጠር ለማድረግ ጠቅላይ ምክር ቤቱ ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በቅንጅት እንደሚሰራም አመልክቷል። ጠቅላይ ምክር ቤቱ መስጅዶች የሙስሊሞች ቤተ አምልኮ ብቻ ሳይሆኑ እንደ አይን ብሌናቸው የሚጠብቋቸው መሰብሰቢያቸውና የልብ መርጊያቸው ጭምር በመሆናቸው ተመሳሳይ ድርጊቶች እንዳይፈጸሙም በዚሁ አጋጣሚ እናሳስባለን ብሏል። በሌላ በኩል የተባረክ መስጅድ ኢማም ሼህ ሙሳ አደም ለሐሩን ሚዲያ በሰጡት ቃለም ተባረክ ወይም ጀርመን መስጅድ ሕጋዊ ካርታ ያለው ከ1967 ጀምሮ ሲሰገድበት የቆየ ነው ብለዋል። ሙስሊሙ ማህበረሰብ ባላወቀበት ሁኔታ በሕጋዊ መልኩ የተሰራን የመስጅድ አጥርና ታፔላ በውድቅ ትለሊት መጥቶ ማፍረስ ሕገወጥ ተግባር ነው ሲሉም ገልጸዋል። ለሰላማችን ትልቅ አስተዋጽኦ እያበረከተ ባለ አካል በዚህ መልኩ በውድቅ ትለሊት የመስጂዱን አጥርና ታፔላ ማፍረስ በእጅጉ አሳዝኖናል ሲሉም አክለዋል። አሁንም የሚመለከተው የመንግስት አካል ህዝበ ሙስሊሙ ላይ የተፈጸመው ትልቅ በደል በመመልከት የመስጂዱን አጥርና ታፔላ ወደ ነበረበት እንዲመልስ የበኩላቸውን አስተዋጽኦ እንዲወጡ ሲሉ ጥሪ አቅርበዋል። ቡርኪና ፋሶ የተለበሱ ልብሶች ከአሜሪካ ወደ ሀገሯ እንዳይገቡ መከልከሏ ተሰምቷል። ቡርኪና ፋሶ ውሳኔውን በዚህ ሳምንት የወሰነች ሲሆን የሀገር ውስጥ የጨርቃጨርቅ ምርትን ለማበረታታትና በባህል ለመኩራት ውሳኔው መወሰኑ ተገልጿል። የቡርኪና ፋሶ መንግስት ቃል አቀባይ የሆኑት የአፍሪካውያን ምርት ለመልበስ ለአፍሪካ ጊዜው አሁን ነው ሲሉም ተደምጠዋል። ቃል አቀባዩ ሀገር በቀል የፋሽን ኢንዱስትሪያችንን የሚገሉትን በውጭ ሀገራት የተለበሱ ምርቶች ላይ ያለንን ጥገኝነት መቀነስ ይገባልን ብለዋል። በ2023 በመፈንቅለ መንግስት ስልጣን በያዘው የ37 ዓመቱ ወታደር ኢብራሂም ትራውሬ የምትመራው ቡርኪና ፋሶ የፖለቲካና የኢኮኖሚ ለውጦችን እያደረገች ስትገኝ ከፈረንሳይ ጋር ያላትን ግንኙነት በማሻከር ፊቷን ወደ ሩሲያ ማዞሯም ይታወሳል። ትራውሬ በቡርኪና ፋሶ ለረጅም ዘመናት የቆዩ የፈረንሳይ ወታደሮች ከሀገራቸው በማባረር በሩሲያ ወታደሮች ተክተዋቸዋል። ትራውሬ ወርቅ ሳናጣራ መላካችን ገቢያችንን ይቀንሳል በማለት በቀን 450 ኪሎ ግራም ወርቅ የሚያጣራ የወርቅ ማጣሪያ እንዲገነባም አድርገዋል። የተለበሱ ልብሶች ወደ ሀገሪቱ እንዳይገቡ የተወሰነው ውሳኔም የኢኮኖሚ ለውጡ አካል ሲሆን ፕሬዚዳንቱ፣ የሀገራቸውን የባህል ልብስ እንዲለበስና የሀገር ውስጥ የልብስ አምራቾች እንዲነቃቁ እንደሚፈልጉም ተነግሯል። ይህንን መረጃ ያገኘ ነው ከኤቢሲ ኒውስ ሲሆን ባለፈው ሳምንት የሩዋንዳው ፕሬዚዳንት ጎቱ ሄል ወይም ወደ ሲኦል ግቡ ማለታቸውን ስንሰማ በአፍሪካ ህብረት አዳራሽ የአፍሪካ መሪዎች በተሰበሰቡበት ሳይጠሩ ለመገኘት ወደ አዳራሽ የመጡትን በኢትዮጵያ የእስራኤል አምባሳደርን ጨፍጫፊና ገዳይ በሚል ስሜት ከአዳራሽ እንዳስወጧቸው ሰማን። እነሆ አሁን ከቡርኪና ፋሶ እየተሰማ ያለው መረጃ እውን የአፍሪካ ትንሣኤ ተቃርቦ ይሆን የሚያስብል ተስፋን አፍሪካውያን ላይ እንዲሰንቁ የሚያደርግ ነው። እውን ልክ እንደ ከዚህ በፊቶቹ የአፍሪካ መሪዎች ለምዕራባውያን የሚያሸረግዱ መሪዎች እየጠፉ ይሆን የሚያስብሉ መረጃዎችን ከሰሞኑ ከአፍሪካችን እየሰማን እንገኛለን። ለአፍሪካ ትንሣኤ ሁላችንም ዘብ እንቁም። ሩሲያ የሆሳዕናን በዓል ለማክበር በተሰበሰቡ ሰዎች ላይ በፈጸመችው ጥቃት ቢያንስ 32 ሰዎች መገደላቸው ተሰምቷል። በሰሜን ምስራቅ ዩክሬን በምትገኘው ሱሚ ከተማ ላይ ሩሲያ በፈጸመችው የባለስቲክ ሚሳኤል ጥቃት ቢያንስ 31 ሰዎች ሲገደሉ፣ በድርዘን የሚቆጠሩ ደግሞ ቆስለዋል ሲሉ የመንግሥት ባለስልጣናት ገልጸዋል። የአካባቢው ነዋሪዎች ሰዎች የክርስቲያን ቅዱስ ሳምንት የመጀመሪያ ቀን በሆነው የሆሳና ዕለትን ለማክበር በተሰበሰቡበት ወቅት ሁለት ሚሳኤሎች የከተማዋን እምብርት ስፍራን መጥተዋል። የዩክሬን ፕሬዚዳንት ቮሎዲሚር ዘሌንስኪ በማኅበራዊ ሚዲያ ገጻቸው ከሟቾች መካከል ሁለት ሕፃናት ናቸው ብለዋል። በአሰቃቂ ጥቃት ቢያንስ 84 ሰዎች ቆስለዋል ሲሉም አክለዋል። ይህን ጥቃት ዓለም በዝምታ ወይም ግድ የለሽ ሆኖ ሊመለከተው አይገባም ሲሉም ጨምረዋል። የሩሲያ ጥቃቶች ያለ ውግዘት መጥተው የለባቸውም ያሉት ዘለንስኪ ጦርነቱ እንዲያቆምና ለሰዎች ደህንነት ዋስትና እንዲሰጥ በሩሲያ ላይ ግፊት ሊደረግ ይገባል ሲሉ አክለዋል። ሩሲያ ፈጸመችው በተባለችው ጥቃት ዙሪያ አስተያየት ከመስጠት ተቆጥባለች። በይፋዊ የዜና ምንጮች ላይ ከስፍራው የተለጠፉ ቪዲዮዎች እንደሚያሳዩት ከሆነ የማዕከላዊ ሱሚ አካባቢ በፍርስራሾች ተሞልቶ እና ጭስ አካባቢውን ሸፍኖት ያሳያል። የሉሚ ከተማ ከንቲባ አርቴም ኮብዘር በማኅበራዊ ሚዲያ ላይ በሰጡት መግለጫ በዚች ደማቅ የሆሳና እሁድ ማኅበረሰባችን አሰቃቂ አደጋ ደርሶበታልን ብለዋል። ጥቃቱ የተፈጸመው ዩናይትድ ስቴትስ በፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማስቆም የተኩስ ማቆም ጥረቶች አጠናክረው በቀጠሉበት ወቅት ሲሆን ከሶስት ዓመታት በላይ ሩሲያ በዩክሬን ጥቃት መፈጸመዋን ቀጥላለች። ይህ በእንዲህ እንዳለ የሩሲያ መከላከያ ሚኒስቴር በዩክሬን ቅዳሜ ዕለት በሩሲያ የኃይል መሠረተ ልማት ላይ ሁለት ጥቃቶች ፈጽማለች ሲሉም አስታውቀዋል። በተጨማሪም የሩሲያ ኃይሎች በዩክሬን ዶንቴስክ ክልል ውስጥ የዩሌቫ ቬትቪካ መንደርን መያዛቸውን ተናግረዋል። የዩክሬን መንግስት በሩሲያ መግለጫ ዙሪያ እስካሁን ምንም አይነት አስተያየት አልሰጠም። ሩሲያ በአሁኑ ጊዜ በምስራቅና በደቡብ 20 በመቶ የሚሆነውን የዩክሬንን ግዛት በእጇ አስገብታለች። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ ላይክና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን ለሕዝባችን አንድነትን እየተመኘን ተሰናበትን።